ፍቅር ውሎ ያድር ሲሉ ሰምታችሁ ታውቃላችሁ ወይ? እንግዲህ እንደምትመለከቷቸው ማህሌትና ማህሌትና ዝና ፍቅራቸው አለቀ ወይ ጉድ! እሷም ልክ ቤቱ እንዳልተሸጠ ለእነ ምሳሌ ሂዳ ስትነግራቸው ጉዳቸው ፈላ። አይ የዛሬው ጓደኛ የዛሬው ባለ እንጀራ የባለ ማሽላ እንጀራ ሲባል ሰምታችሁ ታውቃላችሁ። ነ አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ ድና እየተቀበሯችሁ እየተወደዳችሁ ተመልካቾቻችን፣ እንደምን አላችሁልኝ? እንደምን ከረማችሁልኝ? እኔ ያለውላችሁ አልሀምዱ ሊላህ። እንግዲህ የብሩክ ቤት እንዳልተሸጠ ለዝና ለምሳሌ ለመሐሌት ነግሯት ነበር። መሐሌት ደግሞ የግባኝ ወረቀት አጽፋ ከቤት እኩል እንደምታገኝ ወስዳ አመለከተች። ይህ ማለት ዝና ብሩክን ሊገለው ይችላል ወይም አግቶታል የሚለውን ያመለክታል ማለት ነው። ውድ ተመልካቾቻችን እዚህ ጋር እንደምትመለከቱ አዳጣንና ቅድስትን የማህሌት ቤት የምትኖርበት፣ አሁኑን ውሰጅኝ። ወንድሜን አንድ ነገር አድርገውት ከሆነ እመኑኝ፣ እገላቸዋለሁ እያለ እየዛተ ይገኛል። ወንድም ጋሻ ነው አያችሁ። ወንድም ሲኖር ደስ ይላል። ምክንያቱም ለሁሉ ነገር ጠባቂና መካች ሆናችኋል ማለት ነው። ውድና የተከበራችሁ ተመልካቾቻችን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁ እንድትቆዩ በአክብሮት እንጠይቃለን። ይህ እንግዲህ የብሩኪ ወንድም ነው። ሁሉንም ነገር ያወቀ ወንድሙን ደግሞ እየፈለገ ነው ያለው ማለት ነው። ውድ ቤተሰቦቼ ሰብስክራይብ ላይክ ሼር በማድረግ ቤተሰብ የሆናችሁ እንድትቀላቀሉን በአክብሮት እንጠይቃለን። እዚህ ጋር ተመልካቾቻችን እንግዲህ ምን ተፈጠረ ወደሚለው ስንመለስ ዳጣ እና ቅድስት ሁሉን ነገር ነገሩት። ከዛም ከነገሩት በኋላ ደግሞ ሁሉንም ነገር እንዲያስታውስ በማድረጋቸው ወይም ደግሞ የእሱ የማህሌት መናገር ለብሮክ ፍንጭ ያስገኛል ወደ የሚለው ስንሄድ አብረን የምንመለከት ይሆናል። ውድ ተመልካቾቻችን፣ ሰብስክራይብ ላይክ ሼር ማድረጋችሁ እንዳትረሱ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ሰላምና ፍቅር አንድነት፣ መተሳሰብ፣ መተዛዘን ያምጣልን። ውድ ቤተሰቦች ሁላችሁንም እወዳችኋለሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ አንድ ሕፃን ልጅ ነበረ ከኔ ጋር እየተሰቃቀለ አላስቀምጠኛ አለ ማለት ነው። የኔ ቆንጆ የኔ ቆንጆ እና ቪዲዮ ቢሆን ኑሮ አሳያችሁ ነበር። አንድ ጭጭ የኔ ቆጭጭጭ ጾሰ ቀይራ ልጅ አለች ማለት ነው። እና ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላም፣ ፍቅር፣ አንድነት፣ መተሳሰብ፣ መተዛዘን ያምጣልን ማለት ነው። ውድ ቤተሰቦቻችን ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ሼር አድርጉ። እንዳትወድቀው አካንተ ልጅ እዳ እንዳታስገባኝ። ላቶፒ አሞታል እና በቃ የሚገርማችሁ ነገር ኖ ኖ ይሄ እንኳን ማናገረው ቅቤ ቀል ማለት ምን እንደሆነ ታውቃላችሁ? ድሮ ጊዜ ቤተሰቦቻችን ትላልቆቹ ሰው ቅቤ የሚያስቀምጡበት የሆነ ቀልም ይባላል ማለት ነው። እሱ ነው እና እዚህ ጋር መሀልትና ዝና ከተገናኙ በኋላ እኔ ኮ እንትኔን አቀረብኩ ትለዋለች፣ የይግባኝ ወረቀት አቀረብኩ ትለዋለች። ለማን ነው የምታቀርቢ? ከሱ ቤት እጄ አቅብ እየመጣው ስትለው እሱ ደግሞ አረባክሽ ይላታን። ተመልካቾቻችን ተመልከቷቸው። አረባክሽ እውነትሽን ነው። ከዛ ጉሮሮዋን አንቆ ሲያስፈሳት ነበር። እና ማለት ነው ዝና ጉረኛ ሌባ ስራው ተነቃበት፣ ስራው ታወቀበት። አሁንማ በጣም መጥፎ ስራዎች እንደሚሰራ አደንዛዥ ነገር ወደ ውጭ ሀገር እንደሚልክ የሞገስን ገንዘብ ያስወረሰው በዚህ ምክንያት በመጥፎ ነገር ይሰራል በማለት ነበር። ስለዚህ አሁን ሞገስ አጋጣሚውን አገኝቷል። አሳልፎ እንደሚሰጠው እርግጠኛ ነን ማለት ነው። ተመልካቾቻችን ሁላችሁም ሰብስክራይብ ማረጋችሁ እንዳትረሱ። ላይክ ሼር ሰብስክራይብ እያረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ሁላችሁም ላይክ ሼር አድርጉ። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ትርፍ ይበልልኝ። ውድ የሀገሬ ልጆች ሰላማችሁ ብዝት ትርፍ ይበልዳጣም እንግዲህ እንዴት ቤቱ እንዳልተሸጠ ሲነግሩት በጣም ግራ ገብቶታል እና የብሮኬ ወንድም እንደ ወንድም ሚና አንድ ነገር አድርገው ከሆነ እመኑኝ ገላቸዋለሁ ይላል። እንዲህ ሪተኮር ብሎ ያየኛል። ማንም መሰየው እናትህን አልመሰልህ እናትህ ቀይ ናት። ማንም መሰየህ ነው ወይስ ሸቃሊቱን የሰታይኝ ደንግጠህ ነው? እና ሁላችሁም ቤተሰቦች ሰብስክራይብ ማድረጋችሁ እንዳትረሱ። ምሳሌ ከዳጣ ጋር እንግዲህ አጎቷን አጎቲ እባክህን ትምህርት ቤት ትወስደኛለህ ትለዋለች። እንዲህ ምሳሌ ለምን ነው የማልወስድሽ እኔ ልጅ እወስድሻለሁ ይላታል። እና አባዬ ለአባዬ እነግርብሃለሁ እኮ ሰነፍ እያልከ ትለዋለች። ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ሼር አርጉ ቤተሰቦቼ ሁላችሁንም ወዳችኋለሁ። እንግዲህ እዚህ ጋ ሉላ ምን እያለች ነው? ስለ ዝና ቆሻሻ ስራዎች፣ ስለ ዝና መጥፎ ስራዎች እየነገረችው ይገኛል። ስለዚህ በዚሁ አጋጣሚ ዝና ቆሻሻ ስራው ይጋለጥበታል ወደሚለው አብረን የምንመለከት ይሆናል። ዳጣ እንግዲህ በጣም ፎ ከሽ ብላለች። ያን ፀጉሯን ማስተካከላ ሴት ሴት እየተመሳሰለች ነው አባቷን በማግኘቷ ሁላችሁም ሰብስክራይብ አርጉ። እዚህ ጋር ምሳሌና ዳጣ ያወሩ እየተጫወቱ ይገኛሉ። ትምህርት ቤትም አብረን እንማራን እየተባባሉ ይገናኛሉ። ሁላችሁንም መወዳችኋለሁ፣ አከብራችኋለሁ። ሰላም፣ ፍቅር፣ አንድነት፣ መተሳሰብ፣ መተዛዘል ላይ ኢትዮጵያ ሀገራችን ያልን። እንግዲህ እዚ ጋር እንደምንመለከታቸው እያንዳንዱ ጥያቄ ሲጠይቃት እንዲህ በአባቱ ውርስ መስሎ ነው እንዲ እሱ እኮ ዝና እኮ ለመሀል ሌት እኮ ስራውን አይነግራትም። እና ብዙ የተለያየ መጥፎ ስራዎችን ብዙ መጥፎ ስራና ጥሩ ስራ እንደሌለው ነገረችው። ከዛም አረ እንድያደረገ ነው የሚኖረው ማለት ነው። ማለት እሱም ሞገስም ጀመረ ማለት ነው። ስለዚህ ይህ ማለት ሁሉ ነገር ታወቀ። እዚህ ጋ ቅድስት ደውላ ደግሞ ቤቱ እንዳልተሸጠ አሳወቀቸው። እሱም ደግሞ በጣም ግራ ገባው። እንዴት ነው ቤቱ ያልተሸጠው ቤቱን ያላሸጠው እንዴት ነው እያለ ነው እሱ ራሱ ማለት ነው። ያኒ ሁላቸውም ግራ ተገብተዋን። ብሩኬ ታግቶን ሞገስ ያሳግተው ታሳስረውት ነው ወይስ ደግሞ ምን ሆኖ ነው የሚለውን አብረን የምንመለከት ይሆናል ማለት ነው። ቤተሰቦቻችን ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ አላዊ ወይን ታል። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዘት ተረፍረፈ እንዲልልኝ የምን ጊዜ ምኞቴ ነው። እዚህ ጋር ሎላ እንግዲህ ብሩክ ሞገስን ሞገስዬ፣ ትለዋለ አቤት ይላታል። እንዲህ እኔ ጸጉረ እኮ መላጣ ሆነ፣ ተመለጠ እኮ ጸጉረ ትለዋለች። መመለጥ ምን ያመለክት ይመስልሃል ትለዋለች። አንደኛ ልጅ እንዴት ወልድ እርጅናህን ነው የሚያሳየው ምናምን ስትባለች ከዛም ሀይ ወልድ ያለሁ ምናምን ሌላት። አነሱም ወድና ውድና የተከበራችሁ ተመልካቾቻችን ሰብስክራይብ፣ ላይክ፣ ሸር ማድረጋችሁ እንዳትረሱ ከጎኝ ሆናችሁ እንዲታበረታቱኝ በአክብሮ በአክብሮት ጠይቃችኋለሁ። እስከ ዛሬም ከጎኝ ሆናችሁ ሰብስክራይብ፣ ላይክ፣ ሸር ለምታደርጉኝ ከልብ ከልብነው የማመሰግነው አሁንም ሰብስክራይብ አድርጉ ል እና ህፃን ልጅ እያጫወትኩ ነው ቤተሰቦቼ በዚህ ቁጭ ብዬ ቪዲዮ በአጋጣሚ ልስራ ብዬ ነው። ልጅ አስይዘውኝ ወደ ውጭ ሄደው ማለት ነው እና እስከ ዛሬ ሴት ነበረች ስሳወራ ሴት ነበር ያህል ስለምሰሙኝ ማለት፣ ዛሬ ላይ ደግሞ ወንድ ነው ማሻላህ እያንዳንዱ ይወላል። ልጃጁ አንዱ ሲወልድ አንዱ ሲያደርቅ፣ አንዱ ሲወልድ አንዱ ሲያሳድግ፣ እኛ እንደው የሰው ሸቃላ ሳዳጊ ሆነን ቀረ ማለት ነው። ጉንፋን ይዞኛል። ንፋስ ነው መሰለኝ ድንገት ነው የመታኝ። ድምፅ የተቀይሯል ማለት ነው። ቤተሰቦቻችን ሰብስክራይብ ማድረጋችሁ እንዲያትረሱ እወዳችኋለሁ። ሰላም ብዝብ፣ ሰላም አንድነት ያብዛልን። ቅድስት እንግዲህ በጣም ፍቅረኛዋ እንዳታጋባብኝ ኩፋንህን፣ እንዳታጋባብኝ ኩፋንህን። ቅድስት ፍቅረኛዋ ጠፍቶባ ጋሽ ትዲሆነው እያለች እያለቃቀሰች ትገኛለች። ወይኔ ዛሬ ማ ይሄው ጉፋን ጭራሹን ብሶበታል ማለት ነው። እና እዚህ ጋር የይግባኝ ወረቀቱ እንግዲህ እንደምትመለከቱት እዚህ ጋር ከቅድስት ጋር ይገኛል። በጣም ጥያቄ ሆኖባቸዋል። ከዚህ በኋላ እንዴት እንደሚያገኙት ፍንጭ ሆናቸዋል ማለት ነው። ወይ ዝናን ይከታተሉትና ብሮኬን አግቶታል ከዛም ይገኛል ማለት ነው።

እንዴት እንዲያጠለጠላት፣ እንዴት እንዳስበራራት አብረን አይተናል ማለት ነው። ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ። ዳጣም ሳልግጭሽ አሁን እዚህ ቦታ ትለቅያለሽ አትለቅም ብላ ዳጣ ጎበዚቷ ታባራችኋለች ማለት ነው። እዚህ ጋ የኔ ቆንጆ ምሳሌ ምን እያለች ነው ማለት ነው። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላም ብዝት ይበልልኝ። በቀጣይ በሀሪፍ ቪዲዮች እስከምንገናኝ በጽናት ድራማ እስከምንገናኝ ደህና ቀዩልኝ ብዬ ሰናበታችኋለሁ። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ። እዚህ ጋር እንደለመደባት ኢፍራታ ተከትለሽን ተጃልሽ ዛሬ ይጥላታል። የት ነው ተከትየሽን መሄድ ማሊት? ከብሩክ ቤት ምን ልትሰሪ? የይግባኝ ወረቀት ቤት እንዳልተሸጠ የይግባኝ ወረቀት ተዓላላዊ ተዓ ይመጣል ቤቱ እንዳልተሸጠ የይግባኝ ወረቀት እንደምታመለክት፣ ከዛ ብር ከሰጠሽኝ ይሄድ ያለው ትላታል። የመቼም እሷና ገንዘብ በጣም ነው የሚገርሙት። እዚህ ጋር ሎላና ሎላና፣ ማን ነበር ስሙ ሞገስ፣ እያወሩ ይገኛሉ ማለት ነው። እዚህ ጋር በጣም ግራ ተገባብተዋል ሁላቸውም። እወዳችኋለሁ፣ አከብራችኋለሁ። ሰላም ብዙት ይበልልኝ። በቀጣይ ቪዲዮ እስከምንገናኝ ደህና ቆዩልኝ።